ሰላም ጤና ይስጥልን የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሁሉ ድረሳችሁ እያለን የህዳር ሁለት ቀን 2018 ዓመተ ምህረት የጣና ቴሌቪዥን የቀን ዜናችንን ዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የፋኖ ታጋዮች ጭምር መስዋዕትነት የከፈሉበት ታላቅ ተጋድሎ ተካሂዷል። ለከበባ የወጣው የብልጽግና ሰራዊት ከበላይ አባላቱ ከጥቅም ውጭ ሲሆኑበት በፋኖ በኩልም የህት መስዋዕትነት የተከፈለበት ታላቅ ተጋድሎ ነበር የተካሄደው። የባዲኑ ዋናው የሚልሻ ኃላፊም በአንድ አውደ ውጊያ እርምጃ ተወስዶበታል። የብልጽግና ሰራዊት በኦራል እየተጓዘ በነበረበት ሰዓት የደረሰበት ጥቃት ሙሉ ኃይሉን እንዲያጣ አድርጎታል። የሰዓቱ ዜናችን በቀዳሚነት የሚያስደምጣቸው የሰዓቱ የተጋድሎ መረጃ ነው። ከዘጠኝ ዓመት በፊት በዚሁ ዕለት የአቶ ኃይለማርያም ደሳለኝ መንግስት ጅምላ ግድያ የፈጸመበት የወገራ አውራጃ ዛሬም በብልጽግናው ሊቀመንበር ልዩ ትእዛዝ ማሳ ላይ የነበሩ ንጹሐን አርሶ አደሩ ች በጅምላ ተገድለዋል። የደረሰውን ጉዳት አስመልክቶ የተሰናደውን ዝርዝር መረጃ በዜናችን እናስደምጣችኋለን። ብልጽግና ሙሉ ሎጂስቲኩን በፋኖ ተቀምጦ አምልጧል። ከፍተኛ ተጋድሎ በተደረገበት በዚህ ቀጠና የፋኖን የመዋጋት ብቃትና የብልጽግናውን ሠራዊት የማፈግፈግ ፍጥነት የታዘቡ የአካባቢው ነዋሪዎች የእናት ሆድ ዥንጉርጉር፣ አሁን እነዚህ ሁለት ኃይሎች ዜግነት ይጋራሉ ሲሉ ትዝብታቸውን ገልጸዋል። በዝርዝር የሚደመጥ ልዩ መረጃችን ነው። ተሰሙታላችሁ። ጉድ ሳይሰማ መስከረም አይጠባም እንዲሉ የብልጽግናው ጄኔራል በወታደራዊ ሪፖርታቸው ሁሉንም ያስደነገጠ ሪፖርት አቅርበዋል። ሰራዊታችን ዲሽቃና ስናይፐሩን እየሸጠ በጅቡቲ በኩል እየወጣ ነው ሲሉ ያቀረቡት ሪፖርት ነበር። የብልጽግናውን ጄኔራሎች ያስደነገጠው የመላ የታዩት አራቱ የብልጽግናው ሰራዊት አባላትን ተከትሎ የተፈጠረው ድንጋጤ በዜናችን የሚደመጥ መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። ህዋ ሶስቱም ወሳኝ ኃይሎቹ ለስብሰባ ሊቀመጡ ነው። በተለይም በጄኔራል ፍስሀ ኪዳኑ የሚመራው የታጣቂ ቡድኑ ወታደር አዛዥ ቡድን በአምስት ነጥቦች ላይ አፋጣኝ ምላሽ ይዞ እንዲቀርብ በፈትለ ወርቅ ገብረ እግዚአብሔር ወይም ወንጀሉ ነ ቀጠን ያለ ትዕዛዝ ተሰጥቶታል። እነዚህ አምስት ነጥቦች ምንድናቸው? ደብረ ጽዮን በፈትል ወርቅ ሊቀየሩ እንደሆነም እየተነገረ ነው። በዚህ ጉዳይ እየደረሰን የተጣራ መረጃ ምን ይላል? በዝርዝር ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን የዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን ሙሉ ሎጂስቲኩን ተቀምቶ ተባረረም። በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት ሙሉ ሎጂስቲኩን በፋኖ ተቀምቶ ከመደበኛ ይዞታው ተባረረም። ይህ የሆነው በራያ ለማጣና በኮረም ከተሞች መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። አስቀድሞም ቢሆን በዚህ ቀጠና በቂ ሰራዊት ባለማስፈሩ እንደ ሰሜን እዝ ከጀርባ ሊያስመታን ነው ሲሉ የሰራዊቱ አባላት ቅሬታቸውን ሲያቀርቡ መቆየታቸው ይታወሳል። ህወሓት ይመታኛል በሚል ሲሰጋ የነበረው የብልጽግናው ሰራዊት በፋኖ ተመቶ ሙሉ ሎጂስቲኩን አስረክቦ ወደ ሰቆጣና ሌሎች ቀጠናዎች ማምራቱ ተገልጿል ይሆናል። ይህ የብልጽግናው ሰራዊት አዛዦች በራያ ዓለማጣና በኮረም የደረሰባቸውን ሽንፈት አስመልክቶ ሪፖርት ሲያቀርቡ ህወሓት ከፋኖ ጋር ሆኖ ወጋን በማለት ነው። ፋኖ በበኩሉ የማንም ድጋፍ ሳያስፈልገኝ በራሴ የውጊያ ጥበብ ነው የጠላትን ኃይል መትቼ ሙሉ ሎጂስቲኩን የተረከብኩት ብሏል። በዚህ ውጊያ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ የብልጽግናውን ወታደሮች ተሽከርካሪዎችንም መማረኩን የተገለጸ ሲሆን፣ በራያ ዓለማጣና በኮረም የተካሄደው ውጊያ ብርቱ ተጋድሎ የተደረገበት እንደነበርም ምንጮቻችን አክለው ገልጸዋል። በአውደ ውጊያው በርካታ የብልጽግናው ት እንደ ተበተነ የገለጹት የመርጃ ምንጮቻችን ወደ አለማጣ ወረዳ ሲጓዝ የነበረ ወታደራዊ ተሽከርካሪም በፋኖጅ ስለመግባቱ ገልጸዋል። ምንጮቻችን አክለውም የብልጽግናው መከላከያ በራያ ቆቦ ላለፉት ቀናት ተከታታይ የከባድ መሳሪያ ድብደባ ሲፈጽም እንደነበር ገልጸው ዛሬ በተደረገ አውደውጊያ ከራያ ቆቦ ተነስቶ ወደ አለማጣ ሲጓዝ የነበረ የብልጽግናው ሰራዊት ዋልታ መንደር መገንጣ የሚባል ስፍራ ላይ በደረሰበት ጥቃት ነው ወታደራዊ ተሽከርካሪው ከነሎጂስቲኩ በፋኖጅ የገባበት። ወታደራዊ ተሽከርካሪው በፋኖጅ የገባው እጀባ ላይ በነበሩ የመንግስት ወታደሮች ላይ በተፈጸመው ጥቃት ከፍተኛ ጉዳት ማስተናገዳቸውን ተከትሎ መሆኑን የገለጹት የአይን እማኞች ጥቃቱን ተከትሎ አጃቢዎቹና የሰራዊቱ አባላት መኪናውን ተተወርውጠዋል ብለዋል። ከወታደራዊ ተሽከርካሪው በተጨማሪም አምስት የሰራዊቱ አባላት እጃቸውን ለፋኖ መስጠታቸው ታውቋል። በቀጠናው የሚንቀሳቀሰው የብልጽግናው ሰራዊት በከፍተኛ ሁኔታ እየተበተነ እንደሆነ የአካባቢው ነዋሪዎች ገልጸው እግረኛ ወታደሩ ከአዛዦቹ ጋር ግጭት ውስጥ እንደገባም ታውቋል። እግረኛ የህወ ታጣቂዎች በአካባቢው በሰፊው መግባታቸውን ተከትሎ እኛም የሰሜን እዝ ጣ ፈንታ እስከሚደርሰን አንጠብቅም፣ መንግስት እኛንም ድጋሚ ሊያስመታን የሚል መልስ መስጠታቸውን ገልጸዋል። በራያ ለማጣ በብዙ የግዳጅ ቀጠና የገቡ የብልጽግናው ሰራዊት አባላት መጥፋታቸውን የገለጹት የመረጃ ምንጮች አሁን ላይ በአካባቢው ያሉት ወታደራዊ አዛዦችም ከስፍራው ሊወጡ እንደሚችሉ ፍንጭ ሰጥተዋል። ኢጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት የመከላከያ አዛዦቹ ወደዚህ ውሳኔ ለመግባት የተገደዱት ለብልጽግናው መንግስት በተደጋጋሚ ኃይል እንዲጨመር ቢጠይቁም ምላሽ ባለማግኘታቸው እንደሆነ ታውቋል። እስካሁን ባለው መረጃ በአላማጣና በኮረም ብቻ የሻምበል አዛዦችን ጨምሮ 18 የሚደርሱ የብልጽግና ወታደሮች መሳሪያቸውን እየሸጡ ሲቪል በመልበስ በአፋር በኩል እንደወጡ የጣና ቴሌቪዥን ወታደራዊ የመረጃ ምንጮች ገልጸዋል። የፋኖ አባላት የተሰውበት ታላቅ ተጋድሎ ተካሄደ። የብልጽግናው ሰራዊት በዛሬ ዕለት ከሌሊቱ ጀምሮ የፋኖ አባላትን ለመክበብ ያደረገው ጥረት በፋኖ ከፍተኛ ተጋድሎ እቅዱ ሳይሳካ ቀርቷል። በዚህ ተጋድሎ በፋኖ በኩልም የሕይወት መስዋዕትነት የተከፈለበት ተጋድሎ የተደረገ ሲሆን ከ15 በላይ የብልጽግናው ሰራዊት እርምጃ ተወስዶበታል። በጎንደር ጠቅላይ ግዛት ጋይንታ አውራጃ ወደ አገረገነት ቀበሌ የተንቀሳቀሰው የብልጽግናው ሰራዊት የአፋሪ ጎንደር ጠቅላይ ግዛት እዝ ተራራው ራስ ጉና ክፍለ ጦር ሰራዊትን ከበባ ለማድረግ ነበር። በዚህ ተጋድሎ የ ስ ስድስተኛ ከፍ ያለው ደሴ የኮራን በሳው ጋይንት ክፍለ ጦርና ተራራው ራስ ጉና ክፍለ ጦር በቅንጅት ባደረጉት ተጋድሎ የብልጽግናው ሰራዊት እቅዱ እንዳይሳካ አድርገውታል። በዚህ አስጨራሽ የጨበጣ ውጊያ ከአምስት በላይ የፋኖ ታጋዮች ለአማራ ህዝብ ህልውና ሲሉ የህይወት መስዋዕትነት ከፍለዋል። ለከበባ ከመጣው የብልጽግና ሰራዊት መካከል ግን 15 እርምጃ ሲወሰድባቸው፣ አምስት ከባድ ጉዳት እንደደረሰባቸው ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የታጋዮችን ውድ ህይወት መስዋዕትነት ያስከፈለ የጨበጣ ውጊያ ከበባውን ሰብሮ የወጣው ፋኖ ብልጽግናው ሰራዊት ላይ በርካታ ተተኳሽና የነፍስ ወከፍ መሳሪያን መረከብ ችሏል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ መሐመድ ቢሆነኝ ኮር በዛሬ ዕለት አንኮቨር ላይ የብልጽግናውን ቁልፍ ሰው እርምጃ እንደወሰደበት አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው በሸዋ ጠቅላይ ግዛት በተጉለት አውራጃ በአንኮቨር ወረዳ አልዩ አምባ ከተማ ያገዛዙ ቁጥር አንድ ሰው የነበረው ሚልሻ ጣይቱ ክፍለ ጦር እርምጃ ወስዶበታል ብሏል። በፋኖ እርምጃ የተወሰደበት መንገሻ ተሾመ የተባለው የባዲ ኃላፊው ብልጽግና በሰጠው ስልጣን ተጠቅሞ ልጃገረዶችና አባውራ ሚስቶችን የሚደፍር በብልጽግና መከላከያም የሚያስደፍር ሲሆን በከተማው ያሉ ንጹሃን ወጣቶችን ፋኖ ናችሁ፣ የፋኖ ደጋፊ ናችሁ፣ ለፋኖ መረጃ ሰጣላችሁ፣ ወዘተ በማለት አግቶ ገንዘብ በመቀበል ያስመረረ ነበር። ከዚህ በተጨማሪም የስልጣን እርከኑ ከፍ እንዲልለትና ጥሩ ደሞዝ እንዲከፈለው ንጹሃን ወጣቶችን ለመከላከያ አሳልፎ በመስጠት ሲያስረሽን የነበረ ግለሰብ ነው ሲል የማመር ቢሆነን ኮር ሚዲያና ኮሚኒኬሽን ክፍል ገልጿል። በሌላ የፋኖ የተጋድሎ ዜና በትናንትና ዕለት የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የአገዛዙ ሰራዊት ላይ አማይ ሜጫ ደፈጣ በመያዝ በፈጸሙበት ጥቃት ኦራል ላይ የነበረው ሙሉ ለሙሉ ሞትና ቁስለኛ አድርገውታል። ሰራዊቱ መሳሪያ እየሸጠ ከአገር እየጠፋ ነው፤ ጄኔራሉ የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ እንደገጠመው ይታወቃል። በተለይም የሰራዊቱ ሞራል መጎዳት፣ በፋኖ የሚደርስበት ብርቱ ምት፣ የብልጽግናው ወታደራዊ አዛዦች በኮንትሮባንድ መሰማራታቸውና የአገሪቱ የጦርነት ሁኔታ ማብቂያ ማጣቱን ተከትሎ ሰራዊቱ መሳሪያውን እየሸጠ ከአገር እየወጣ መሆኑን የብልጽግናው ወታደራዊ አዛዥ ተናገሩ። የሰራዊቱ መክዳት ያሳሰበው የብልጽግናው አገዛዝ በጉዳዩ ዙሪያ ግምገማ ተቀምጦ ነበር። በተለይም ሰሞኑን የመላይ ከታዩት ኢትዮጵያውያን ስደተኞች መካከል ለአራቱ ወታደሮች መታየታቸውን ተከትሎ የብልጽግናው ወታደራዊ አዛዦች ለአስቸኳይ ግምገማ እንዲቀመጡ አስገድዷቸዋል። በዚህ የሰራዊቱ አዛዦች ግምገማ ላይም ሪፖርት ያቀረቡት አንድ ጄኔራል ሰራዊታችን በማኅበራዊ ሚዲያ ተጽዕኖ ሰለባ ሁኗል። በዚህ የተነሳም የምናስታጥቀውን መሳሪያ እየሸጠ መጥፋት ጀምሯል ብለው ሪፖርት አቀረቡ። በተለይም በወሎ ቤት አማራና በአፋር ክልል የተሰማራው የብልጽግናው ሰራዊት መሳሪያውን እየሸጠ ወደ ጅቡቲ በመግባት ከሀገር እየወጣ ነው። ከኢትዮጵያ ሳውዲ አረቢያ ለመግባት ከ300 ሺህ ብር በላይ የሚያስፈልግ ሲሆን የብልጽግናው አገዛዝ ሰራዊት ዲሽቃውን እስከ ሁለትና ሶስት ሚሊዮን ብር በመሸጥ ሌሎች የነፍስ ወከፍ መሳሪያዎችንም ጨምረው ሽጠው የሚያገኙትን ገንዘብ ይዘው በቡድን ወደ ሳውዲ አረቢያ እየፈለሱ ይገኛሉ። የህወሃት ታጣቂዎች በጅምላ ወደ የመን እየፈለሱ መሆኑን አስመልክቶ የክልሉ ምሁራን በተደጋጋሚ ሲናገሩ መቆየታቸው ይታወሳል። በአሁኑ ሰዓትም በትግራይ ክልል ከፍተኛ ህገ ወጥ የሰዎች ዝውውር የተጧጧፈ ሲሆን፣ አብዛኛው ፈላሽ የታጣቂ ቡድኑ አባላት መሆናቸውን ተከትሎ ህወሃት ጥብቅ ቁጥጥር እያደረገ ይገኛል። በህወሃት በኩል የተዘረጋው ጥብቅ ቁጥጥር ለህገ ወጥ የሰዎች አዘዋዋሪዎች አስቸጋሪ መሆኑን ተከትሎ ሰው የማስኮብለሉን ስራ ወደ ወሎ ቤት አማራና አፋር ክልል በማድረግ የብልጽግናውን ሰራዊት እያስኮበለሉት ይገኛሉ። አንድ የብልጽግና ሰራዊት የሚከፈለው ደመወዝ ዘጠኝ ሺ ብር ሲሆን ለዩኒፎርም ለቀለብና ለተለያዩ ወጪዎች ተቆርጦለት እጁ ላይ የሚደርሰው አምስት ሺ ብር ብቻ ነው። ይህም ማለት በዓመት የሚያገኘው ገንዘብ 60 ሺ ብር ብቻ ይሆናል ማለት ነው። ለዘር ማጥፋት ጦርነት ማስፈጸሚያ ተብሎ የተሰጠውና እጁ ላይ የሚገኘው መሳሪያ ግን ከ180 ሺ ብር በላይ ነው። የብልጽግናውን የፖለቲካ ሸፍጥ የተረዳውና በዚህ የፖለቲካ ሰራዊት አቁማር ውስጥም የቼዝ ጠጠር መሆን ያልፈለገው የሰራዊቱ አባል ብልጽግናው ያስታጠቀውን መሳሪያ እየሸጠ ከሀገር እየወጣ ይገኛል። በጎንደር ቀጠና የተሰማራውን ቢሆን ወደ ሱዳን እየኮበለለ መሆኑን የጣና ቴሌቪዥን ምንጮች ከመተማ የሚያደርሱን መረጃ ያመለክታል። ሰራዊቱ የጦር መሳሪያውን እንደያዘው ወደ ፋኖ መቀላቀል፣ ሽጦ ከሀገር መውጣትና ሽጦ ወደ ሌላ አካባቢ በመሄድ የግል ስራ ላይ መሰማራት ያስጨነቀው የብልጽግናው አገዛዝ መፍትሄ ብሎ ያስቀመጠው በሰራዊቱ መካከል እርስ በርስ እንዲጠባበቁ ማድረግ ነው። በዚህ ጉዳይ አስተያየታቸውን የሰጡ ወታደራዊ ተንታኝ ወታደር በዚህ ደረጃ የሚታጠቀውን መሳሪያ እየሸጠ ከሀገር የሚወጣ ከሆነ ስርዓቱ የቆመው አሸዋ ላይ መሆኑን ያሳያል። የሰራዊት በጅምላ መፍረስ ከተፈጠረ የስርዓት ውድቀት ዋዜማ ላይ ነው ብለዋል። የኮሎኔል መንግስቱ ኃይለ ማርያም የስልጣን ዘመን መገባደጃ አካባቢ በርካታ የሰራዊቱ አባላት በመጽዋ በአሰብ እና በሞያሌ በኩል እያደረጉ ከሀገር መውጣታቸው ይታወቃል። ሰራዊት ልቡ ከሸፈተ በኋላ የመንግስታት ዕድሜ የጤዛ ዘመን ነው ሲሉ ወታደራዊ ተንታኞች የሚናገሩት ከዚህ የተነሳ ነው። የህወሓት ጥብቅ ስብሰባ መረጃዎች ሰሞኑን በአፋር ክልል በከባድ መሳሪያ የታጀበ ጦርነት የከፈተውና አሁንም የአፋር ገዋሌ ቀበሌዎችን የተቆጣጠረው ህዋት በቀጣዮቹ ቀናት ሶስት ወሳኝ ኃይሎች ምስጢራዊ ስብሰባ ለማድረግ እቅድ እንዳለው ታውቋል። ስብሰባው የትግራይ ነጣ ፈንታ ይወስናል ሲል ህዋት ለታዳሚዎች በላከው ደብዳቤ መግለጹም ተነግሯል። ይህ ህዋት የጦርነት ጉዞ ባልታሰበ መልኩ ውስጥ ተቃውሞ በርትቶበታል። በ2013 ዓ ም የከፈተውን ጦርነት በከፍተኛ መጠን ሲደግፉት የነበሩት ኃይሎች ሁሉ ዛሬ ፌት ነስተውታል። ጦርነት ይብቃ የሚል ቀስቀሳም እያካሄዱበት ይገኛል። ጦርነት ባህላዊ ጨዋታችን ነው፣ የትግራይ እናት ጀግና ወለድኩ ትበልና የመሳሰሉትን የጦር አውርድ ድጋፎችን ሲሰጡት የነበሩት በሙሉ ፊታቸውን ማዞራቸው ህወሀት ለአስቸኳይ ስብሰባ እንዲቀመጥ ተገድዷል። የህወሀትን ጓዳ መረጃዎች አፈንፍነው የሚያጋልጡ የትግራይ ሚዲያዎች እንደገለጹት የህወሀት ማዕከላዊ ኮሚቴ፣ የታጣቂ ቡድኑ የኮርና ከኮር በላይ አዛዦችና፣ በውድድ ሹመት የትግራይ ክልል አስተዳዳሪ የሆኑት የጄኔራል ታደሰ ወረደ ካቢኔ ናቸው። ስብሰባ የሚቀመጡት በጄኔራል ፍስሃ ኪዳኔ ወይም ፍስሃ ማንጁስ የሚመራው የታጣቂ ቡድኑ አመራር ቡድ ቡድን በሚያደርገው ስብሰባ ጦርነት ለመጀመርና ላለመጀመር ወታደራዊ ግምገማቸውን እንዲያቀርቡ የሚል ትዕዛዝ ተሰጥቶታል። በዚህም ግምገማ የሚያደርግባቸው ሶስት መሰረታዊ ጉዳዮች ሲሆኑ የትግራይ ታጣቂ ቁመናና ለጦርነት ያለው ዝግጁነት፣ የፌዴራል መንግስቱ ቁመናና ውጊያውን የማካሄድ አቅም፣ በአፋር የደረሰው የጦር መሳሪያ ኪሳራ እና ከሻቢያና ከፋኖ ጋር ወቅታዊ ግንኙነት በማድረግ ውጊያ ብንጀምር የሚኖረውን ትርፍና ኪሳራ ጥንቶ ያቅርብ ተብሎ መመሪያ ተሰጥቶታል። በነ ዶክተር ደብረ ጽዮንና ፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆርኖ የሚመራው የህዋት አመራር በበኩሉ ጦርነቱ መጀመር አለበትና፣ አይ አሁን ውጊያ ማካሄድ የለብንም በሚል ተከፍሏል። በተለይም የፕላዛ ሕንፃና አፍሪካ ወርቅ ቤት ባለቤት የሆኑት አቶ ዳዊት ገብረ እግዚአብሔር እህት የሆኑት ወይዘሮ ፈትለወርቅ በዚህ ሰዓት ኤርትራውያን ከጎናችን ናቸው የአማራ ኃይሎችንም ማሳመን ስለምንችል ጦርነቱን መጀመር አለብን የሚል አቋም ያራምዳሉ። በዚህ ሐሳብ ያልተስማማው ክንፈ በበኩሉ ኤርትራውያን እንደቀደመው ጊዜ አይደለም አሁን ያላቸው ተነሳሽነት በዚያ ላይ ኢኮኖሚያዊ አቅማቸው ደካማ ስለሆነና የትግራይ ሕዝብም በእነሱ ላይ ጥላቻ ስላለው አሁን ወደ ጦርነት ባንገባ ይሻላል ብሎ ሐሳብ አቅርቦ ነበር። ይህ ኃይል በነመወንጀርኖ ቡድን የበላይነት የተወሰደበት ሲሆን በቅርቡም ህወሓት አመራር ለውጥ አድርጎ ደብረጽዮንን በፈትለ ወርቅ ለመተካት እቅድ እንዳለው ምንጮቻችን ተናግረዋል። በሶስተኛ ደረጃ ስብሰባ የሚቀመጠው ቡድን ደግሞ በጄኔራል ታደሰ ወረደ የሚመራው የክልሉ ጊዜው አስተዳደር ነው። የጄኔራሉ ካቢኔ አባላት በስብሰባቸው ላይ ውይይት የመረጧቸውን አጀንዳዎች በተመለከተ የመረጃ ምንጮቻችን ሲገልጹም ጊዜው አስተዳደሩ እንዲዳከም ያደረገው ማን ነው? ከድክመቱ ለመዳን መፍትሄውስ ምንድነው? ኮርና ከኮር በላይ ያሉ ሹሞች በማን ስም ነው የሚናገሩት? ሊፈጠር የሚችለውን አደጋ እንዴት መከላከል ይቻላል? የበጀት አስተዳደር ችግርን እንዴት መፍታት ይቻላል? ተፈናቃዮች እንዴት ይመለሳሉ? የሚሉት ነጥቦች ናቸው ሲሉ ተናግረዋል። ክቡራትና ክቡራን፣ የህዳር 2 ቀን 2018 ዓመተ ምህረት የቀን ዜናችን የተከታተላችሁትን ይመስል ነበር። በመሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።